ሰላም ጤና ይስጥልኝ። ጸጋ ያሰፋ ነኝ ከመልሕቅ የትዳር ማማከርና ማሰልጠኛ ማዕከል። ሰላምታዬ ባላችሁበት ቦታ ይደረሳችሁ። ላገባችሁ የሰላም ትዳር የበረከት ትዳር የፍቅር ትዳር የመከባበር፣ የመተሳሰብ፣ የመተማመን ትዳር ያደርግላችሁ። ላላገባችሁ ደግሞ እግዚአብሔር የተባረከውን የምትወዱትን፣ የሚወዳችሁን፣ የምታከብሩት፣ የሚያከብራችሁን፣ የምትታመኑለት፣ የሚታመንላችሁ መልካም ሰው እግዚአብሔር ይስጣችሁ። በጣም የሚፈቃቀሩ በጣም የሚዋደዱ በጣም የምትወዱ በጣም የሚወዳት በጣም የምታፈቅረው በጣም የሚያፈቅራት ሁለት ወንድና ሴቶች ወይ ደግሞ ሰላምና ሚስቶች ወደሞ ፍቅረኛ ሞች እንደሚሰለቻችሁ ስንቶቻችሁ ታውቃላችሁ? እውነተኛ ፍቅር አይሰለችም። ኦፍኮርስ አይሰለችም። የሚሰለች ባህሪ ግን አለን። ይሄንን የማያምን ሰው አለ ብዬ አላስብ። የሚሰለች ባህሪ የሌለው ተፈጥሮ የሌለው ሰው የለም እዚህ ምድር ላይ። ለምሳሌ በጣም የምትወዱት ማር ከሆነ በተደጋጋሚ ብሎት፣ ይሰለቻቸዋል፣ ይመራቸዋል። በተደጋጋሚ የሆነ ነገር ዝም ብላቸው አድርጉ፣ ይሰለቻቸዋል። በተደጋጋሚ ሰው የሆነ ነገር ያደርግባችሁ፣ ይሰለቻቸዋል። ለምን የሚሰለች የተፈጥሮም ጭምር ስላለን እንጂ ሚስት የምትሰለች ሆኖ አይደለም፣ ባል የሚሰለች ሆኖ አይደለም። መሰለቻቸት አለ ወይ? አዎ አለ። ምንም ጥያቄ የለም። ሚስት ባለቤቷን ትሰለቻለች፣ ባል ሚስቱን ይሰለቻል። ለምንድን ነው የሚሰለቻት? በጣም የምትናፈቋ፣ በጣም የምትወደደዋ፣ አይኗን ለማየት እንዳልጓጓ፣ ፊቷን ለማየት እንዳልጓጓ፣ ያለንቺ መኖር አልችልም እንዳላለ፣ ያለንተ መኖር አልችልም እንዳለ፣ ያለሱ መኖር እውነትም እንዳልከበዳት ለምንድን ነው ባለቤቷን የምትሰለቸው? የምትሰለቸው የሚሰለች ነገር ስለምታይ ወይ ደግሞ የሚሰለች ነገር እሱ ስለሚያደርግ ነው። ዝም ብላችሁ ታዝባችሁ ከሆነ ፍቅረኛሞች ከሆኑ በተደጋጋሚ ጁስ ቤት ይገባሉ፣ ይታወቃል። ምግብ ይበላሉ፣ ይታወቃል። ማታ ሶስት ሰዓት ይደዋወላሉ፣ ይታወቃል። ወሬዋም ትታወቃለች፣ ንግግሯም ትታወቃለች፣ ስሜቷም ትታወቃለች። መጨረሻ ላይ ወዳሃለሁ፣ ወድሻለሁ፣ ያለ አንቺ በኖራለች፣ ያላንተ ይታወቃል ስራ ቦታ ሲሄድ ምን እንደምትለው፣ ስራ ቦታ ስትሄድ ምን እንደምትለው ይታወቃል። እኛ ደግሞ ሰዎች በባህሪያችን ምን እንፈልጋለን? አዳዲስ ነገር እንፈልጋለን። አንድ በጣም ሚሊነር ያገባች ከስተመር አለችኝ እና ምን ብትለኝ ጥሩ ነው ባለቤቴ ሰለቸኝ። ቤተ መንግስት የሚመስል ቤት ውስጥ ነው ምኖሩ። ግራውንድ ፕላስ ሲሪ ነው ቤቱ፣ በጣም ያስደነግጣል። ባለቤቴ አፈራይን ካሽ የሚለኝ ሰው። ኩሽና ጥቂት ጊዜ ነው ገብቼ ኩክ ያረኩት። ሴክስ አልፈልግም ካልኩት ሶኬ ብሎ እንደ ፈረንጅ የሚተወኝ ሰው ነው ልጆች ላይ ምንም ላይ የሚያስጨንቀኝ ሰዋል። ወርቅ ከፈለኩ የብር ወርቅ አንገቴ ላይ የሚደረድር ሰው ዳይመንድ ካልኩት ዳይመንድ ስጦታ በ3 አራት መቶ ታውቃላችሁ። እርግጠኛ በጣም ጥቂት ሰዎች ያስተውሉታል ብዬ አስባል። እንክብካቤ ይሰለቻል። ኦቨር የሆነ ትሪትመንት ይሰለቻል። ከዛን አይምሮዋ ወይ ደግሞ አይምሮ ምን እንዲናፍቅ ያደርገዋል። ደስ ነሰራት ያጅ እንጂ ቆፍጠን። ይሄ በተቃራኒው ደሞ ያምራሃል፣ ጥጋብ ልክ ሲበዛበክ ረሃብ ያምራሃል። የሆነ ቦታ ላይ የሆነ የሆነ ነገር የሚያሳስብ የሆነ ነገር ሲናፍቅ ወይ ደግሞ ትዝ ሲል ነው ፍራቻ ወይ ደግሞ እንትን ስጋት ሲሆንብን እና ባለቤቴ ይሰለቸኛል። ምን አጎደለብሽ? ምንም እና ሩቲኑ ይሄ ተመሳሳይ ነው አለች እራሳቸው ሴቶቹ ይላል ራሳቸው አንዳንዶቹ ደግሞ አፍ አውጥታ እንደዚህ ብላ አትናገርም፣ ግን ተግባሮቿ ላይ ባለቤቷን እንደሰለቸው እ ያስታውቅባታል። እንደዚህ አይነት ሴት ጋር በደካማ ጎኗ ገብቶ ወንድ ልጅ ሀይ ቢላት የለች፣ ወንዱም ይሰለቻል። በተለይ ተመሳሳይ አይነት ነገር የምታረግ ሆነ አንድ ከስተመርም አለኝና ምን ይለኛል ጸግሽ እዚህ ወሰን አካባቢ የሚኖረውና ባለቤቴ ጥቅል ጎመኗን አቃለ ሴክሱን ኦሬዲ ያውቋለዋል። በቃ ይሄን አታደርግም፣ ይሄን አታደርግም፣ በቃ አውቋለዋል። ወጣ ያለ ነገር ማድረግ አትፈልግም፣ ከመሳም አትፈልግም፣ ከሰዓትም፣ ከሴክስም፣ ከንግ ሁሉንም በቃ ባህሪዋን ያውቃለዋል። ምግብ እንኳን ስታቀርብልኝ፣ በዓል ሲመጣ በቃ ምን እንደሆነ አውቋለዋል። እንዳትሰለችው ማታደርጉ ከሆነ ለምን ሰለቸውክ? ያለመወደድ ስሜት ይሰማኛል እንደዚህ ነው እንደዚህ ነው እንዳት ፕሊዝ አንተም እሷ እንደዛ እስክትል ድረስ አትጠብቅ አንተም ሰለቸውሽ እንዴ ወይ ተሰለቻችን እንዴ ምናም ብላ አትጠይቅ እንዳትሰለች መጀመሪያ በየቀኑ ራስህን አብዴት አድርግ ሶፋ በዚህ ጋር አስቀምጣችሁ ከሆነ አንዳንድ ጊዜ ደግሞ በዚህ ጋር ገልብጦትና አድርጎ ቡና ሳሎን ተፈልቶ ከሆነ አንዳንድ ቀን ደግሞ በረንዳ ላይ አፍሉና ዩ አንዳንድ ቀን ደግሞ ካምፋየር ስሩና ዩ አንዳንድ ቀን ደግሞ አትክልት ሞክራችሁ አንዳንድ ቀን ቆሎ ሞክራችሁ ዩ አንዳንድ ቀን ደግሞ አንተ በተራ ወደ ኪችን ገብተህ ትንሽ ኩክ ማድረግ ሞክር። ምን ይባላል መሰላችሁ እኔ ባለቤቴ ሰለቸችኝ ተሰለቻቸን እና ምን አለ እግዚአብሔር ራሱ እንደ ምን አለ ጸሎቴ የምትሰማኝ ና አንድ ቀን በእኔ ቦታ ሆና ሚስቴ ባየችው፣ አንድ ቀን በእኔ ቦታ ሆና የኔን ድካም የኔን ሕመም ባየችው፣ ምን ያህል እየተሰለቻቸን እንደሆነ እኔ ምን ያህል ጫና እንደበዛብኝ ብሎ ማታ ይጸልያል። ከዛ ለሊት በተኙበት እግዚአብሔር ጾታውን ቀየር አለው የወንዱን ሴት የሴቷ ወንድ አደረጋቸው። እና ከዛ በኋላ በቃ ተቃቅፎ ምናም ብለው ግንኙነት አድርገውና ጠዋት ሲነሳ እሱ የሴት ልጅ ካራክተር ነው ያለው፣ ልክ እንደ ሴት በቃ እሷ በል እንግዲህ በርታ ሰላሙን ብርቺ ሰላም ብሎ እሷ ወንዶና ስማው ወደ ስራ ቦታ ትሄዳለች። እሱ ደግሞ ቁጭ ይላል። እንግዲህ ለስራ ቤት ለማጽረ ልጆቹን ቴክል በአንድ ቀን በጣም ሲበዛ ሲበዛ ሲበዛ ይሰላቻል። እንዴ ለካ ባትሰለቸኝ ራሱ አይገርምም እስከሚል ድረስ በአንድ ቀን ደግሞ መልሶ ይቆጫል ሲቆጭ ጌታ ሆይ በቃ ተሳስቼ ለካ ሚስቴ ብዙ ጫና አለበት እባክህን ወደ በፊቱ ወደ ወንድነቴ መልሰኝ አይ ማታ ያረከው ነገር እርግዝና ስለተፈጠረ እስክትወልድ መቆየት አለባለ ይባላል ወደ መጀመሪያ ተፈጥሮ ለመመለስ ስለዚህ ምንድን ነው አንዳንድ ጊዜ ልክ በዚህ ጋር ሆነን ሰውየው እኛን እንደሰለቸን በሰውየው ቦታ ቢሆን እኛም ከዛ የተሻለ ነገር አናደርግ ለምን ሴክሱ ተመሳሳይ ነው፣ ንግግሩ ተመሳሳይ ነው፣ በቃ ልብሶቻችን ተመሳሳይ ናቸው። እኔ ብዙ ጊዜ እላቸዋለሁ በቃ በዛችሁ ልብስ ብቻ አትታወቅ፣ በዛችሁ ንግግር አትታወቅ። አንብብ፣ ግጥም ለመግጠም ሞክር፣ ግጥም ለማስረዳት ሞክር። አዳዲስ ቀልዶችን ሞክራቸው። አንዳንድ ጊዜ እኮ በወራ አንዴ፣ በሁለት ወራ አንዴ ወጣ በሉ የሚባለው ለዛ። እዛችሁ ጁስ ቤት፣ እዛችሁ ምግብ ቤት፣ እዛችሁ ጎመን ጥቅል ጎመን፣ እዛችሁ ደግሞ ይሄ ቀይ ነው ነጭ የማትሏት አይነት ሽሮ እንደው አደራችሁ ሴቶችን በቃ ይታወቃል፣ ይሰለቻል። እማይሰለች እዚህ ምድር ላይ እግዚአብሔር ሰው ከሆነ ግን ሰው ማይሰ ተመሳሳይ ነገር ይሰለቻል። ተመሳሳይ ጭቅጭቅ ከሆነ ጭቅጭቅን ትሰለቻለች። ሰው እንዳይሰለቻችሁ የምትፈልጉ ከሆነ ተመሳሳይ አይሆን ንግግራችሁም፣ የሆነ ነገራችሁ፣ ድርጊቶቻችሁም፣ አክቶቻችሁም ተመሳሳይ ከሆነ ትሰለቻላችሁ። በተሳሳተ መንገድ እየተሄደ የተስተካከለ ውጤትን ማግኘት አይቻልም። ትዳርን ከስር ከመሰረቱ ካልታከመ ውጤቱ አያምርም። ለጤናማ ውጤት ጤናማ መንገድ መከተል አስፈላጊ ነውና መልሕቅ የትዳር ሕይወት ማማከርና ማሰልጠኛ ማዕከልም ለባለትዳሮች የማማከር አገልግሎትን ይሰጣል። ማወቅና መማር ችግርን ይቀንሳልና በፍቅርና በትዳር ህይወታችሁ ላይ የመማከር አገልግሎትን ማግኘት ከፈለጋችሁ በ0977 450 ላይ ደውሉልን። መልሕቅ አዳዲስ ነገር ራስን አብዴት ማድረግ ሴትም ከሆንሽ የፀጉር እስታይል መቀያየር፣ ኦንላይን ገብተች ምን አይነት ልብሶች ያምሩብኛል፣ ራስን አብዴት ማድረግ፣ ሰውነትሽን ጠረንሽን መጠበቅ፣ ሽቶ መቀየር ቤቱን ደግሞ ዚጋ ከነበረ እንዲህ ማለት፣ ምግብም ደግሞ አዳዲስ ነገሮችን መሞከር፣ የሆነ ነገር ተበልቶ ከነበረ ቂጣ ደግሞ በቅቤ አድርጎ ደግሞ መሞከር፣ ለየት ለየት ማድረግ፣ ቤት ውስጥ እንጀራ ከዓመት ዓመት ከሆነ ደግሞ ገልበት አድርገው ደግሞ ትንሽ አንዳንድ አትክልት፣ አንዳንዴ ደግሞ ጥሬ ስጋዎች፣ አንዳንዴ ደግሞ ነገሮችን፣ አዳዲስ ነገሮች እንዳነሰለች ያደርጉና፣ ያችኑ የፈረደች ባ ሽሮ ነው ያችኑ ልብስሽን፣ ያችኑ ፀጉር ሶስት ቦታ እሽም አድርገሽ። እኔ እሱ አደለም። እንዴት አንቺ ራስ እራስሽን እንዴት አልሰለቸሽ? አፕዴት ይፈልጋል አይምሯችን በተለይ ውስጥ ነው መጀመሪያ አብዴት መደረግ ያለበት የማይሰለች ማንነት መኖር ያለበት ውስጥ ነው። ከዛ በኋላ ልብሶች ላይ ምኖች ላይ እየተቀያየሩ ከሄዱ ግን አይሰለችም። ተመሳሳይ ከሆነ ግን ይሰለቻል። ምንም ጥያቄ የለም። ስለዚህ በተቻላችሁ መጠን ሰው እንዳይሰለቻችሁ የምትፈልጉ ከሆነ ያችኑ ቀልድ፣ ያችኑ ንግግር፣ ያችኑ ነገር፣ ያችኑ ይሰለቻል። ሰው ነው ተፈጥሮ። አይነግራችሁም። ሰው እኔ አሁን እንደ ሞያ እኔ ካልነገርኩ ማን ንገር? እኔ ካልነገርኩሽ ማን ንገርሽ? ግልጹን እንግዲህ ያ ሰው ከሆነ እሱ ካልነገረሽ ትንሽ ኤክስፔሪየንስም ያለው እንትኑ ላይ ያለም ሰው እሱ ካልነገረ ማንኛ የትኛውም ሰው ይሰለች አትሸው። እኔም ተደጋጋሚ ነገር ማደርግ ከሆነ መሰልቸት አይቀርም፣ ምንም ጥያቄ። እዚህ ሚዲያ ላይ ራሱ ማየት በጣም ነው የምጠነቀቀው። ማለት ተደጋጋሚ ተደጋጋሚ ይቀራረባሉ። በእርግጥ የሰው ሕይወት ሼፕ የሚያደርጉ ስለሆኑ በጣም ሴንሲቲቭም ስለሆኑ በጣም ወጣ ያሉ ብዙ የሚያስደምሙ ነገሮች አሉ። በጣም ብዙ ሚሊዮን ሰው እንዲከተለን የሚያደርግ ግን ለሰው ህይወት አደጋ ነው። እሱ መስራት ስለማንፈል ከንግግር እንኳን ይሰለቻል። ሌላ ቀርቶ እና እንደው እንዳትሰለችው በተደጋጋሚ በተለይ ለምትወዱ ሰው አዳዲስ ነገር ይፈልግ በየ ዋው፣ ዛሬ ደግሞ የት ነበር የዋልኩ እስከምትል ድረስ የሚያስደነጋግጥ ነገር ትፈልጋል። ግጥም ትፈልጋል። አዳዲስ ቃላቶች ትፈልጋል። አዳዲስ አለባበሶች፣ አዳዲስ ስታይሎች ትፈልጋል። ጠይቃ እስኪ ኮመንት ላይ እናንተ ጻፉኝ። አልሰለችሽ የሱ የተደጋገመ ነገር አልሰለችሽ የተደጋጋሚ ነገር ኢቨን፣ እንኳን ተደጋጋሚ ሁሌ እየየ ገንዘብ የለኝም የለኝም የለኝ፣ ይሰለቻል። በነገራችን ሁሌ ችግር ማውረ፣ ይሰለቻል። ሁሌ ጭቅጭቅ እንዲያረከኝ እንዲያረከኝ ፍቅር አስጠኝ ያለመወደ ስሜት ይሰለቻል፣ ይሄ ንግግርሽ። ስለዚህ በተደጋጋሚ ተመሳሳይ አይነት ጭቅጭቅ የምትጨቃጨቁ፣ ተመሳሳይ አይነት ልብስ፣ ተመሳሳይ አይነት ምግብ፣ ተመሳሳይ ቦታ መሄድ፣ አዲስ ነገር አለመፍጠር፣ አይምሮን አለማሰራት፣ የልምድ ባህርን ከፍ ትላንትና፣ የልብስ መደርደሪያ ካለ ዛሬ ደግሞ የመጽሐፍ መደርደሪያ አለማድረግ፣ ስልጠናዎች ላይ አለመሳተፍ ራስን በየቀኑ አብዴት አለማድረግ፣ ስፖርት አለመስራት፣ ሰውነትን በየጊዜው አለመቀያ፣ ይሄ ነገር ራሳችን አብዴት አለማድረግ ችግር ስለሆነ የሆነ ጊዜ ላይ ሚስት እንድትሰለች ባለቤትሽ እንዲሰለችሽ ያደርግ። የዛሬ ስድስት ወር ነው ሰባት ወር የአንድ አይነት ሱሪ አለኝ ባለቤቴ፣ አንድ አይነት በቃ ጂንስ። እኔ ሳቃት የዛሬ 11 ዓመት ጂንስ ነበር አሁንም ከ11 ዓመት በኋላ ጂንስ ነው። ስትነግራት በቃ ስለሚያምርብኝ ነው ሼፒ መስዬ ስለምሄድ ነው ቀን ተክሎ ተለኛ ለች 11 ዓመት ግን ሱሬ ነው ያደርገችዋል። እንዴት አይሰለችም? 11 ዓመት በቃ ልብሶቿ ይታወቃሉ አለ። አንድ የኔ ከስተምር ማለች እና ሳገኘው የዛሬ 6 ዓመት ሹራቡ የተቀደደ ነበረ፣ እና ያንኑ ሹራብ ደግሞ እንዴት እንደሚያስጠላበት አለች። ሳገኘው ሳገኘው ፀጉር ስታይሉ እንደዛ ነበር፣ አሁንም እንደዛው ነው አለ። እና በተቻላችሁ መጠን እንዳትሰለችው አዳዲስ ነገር ፍጠሩ። ወንድ ከሆንክ እመነኝ አልኩ ትሰለቻለ። የፈለገጉ የእግዚአብሔር ቃል ብቻ ነው የማይሰለችው ሰው። የእግዚአብሔር ቃል ራሱ ቤተክርስቲያን እና ቸርች ሄዳችኋል አይደል? ሲከታተሉ አይታችኋል ያናልሰ የእግዚአብሔርን ቃል እኮ ሰው ዚስማች ማች እየተሰላችን እንኳን የሰውን ስራ የሰውን ነገር ቀርቶ። ስለዚህ ሰው ከሆንክ ደግሞ የማትሰለችበት ምንም ምክንያት የለም። ስለዚህ ራስን አብዴት አድርገ በየቀኑ አመለካከት ላይ፣ አስተሳሰብ ላይ፣ አመጋገብ ላይ፣ አነጋገር ላይ፣ ቦታዎች መምረጥ ላይ፣ ከሰፈር ወጣ ማለት ላይ፣ አዳዲስ ሀሳብ ማምጣት ላይ፣ አዳዲስ ስሜቶች ላይ በየቀኑ ራስን አብዴት አድርግ ልብሶች ላይ አዳዲስ ስታይሎች መከተል፣ ጠረኖች ላይ። መጽሐፍ እንኳን የተገለጠ የምታውቀው መጽሐፍ እኮ ብዙ ስሜት አይሰጥም። አንዳንድ ጊዜ የምታውቀው ሰው ውስጥ የማታውቀው ማንነትም ታገኝ፣ በመጥፎ ሳይሆን በፖዚቲቭ ሳይድ። ስለዚህ ሴት ልጅም ከሆንሽ ራስሽን አብዴት አድርጊ። ያችኑ ምግብ፣ ያችኑ ስራ፣ ያችኑ ጠዋት፣ ያችኑ ማታ፣ ያችኑ ሴክስ ከሆነ በጣም ነው የሚሰለችው። ራስን አብዴት ማድረግ አልጋዎቻቸውን አቀማመጡ የሚያስተካክሉ ሴቶች ያውቃል። ኖ ሶፋ ላይ እንተኛ የሚሉ ሰዎች፣ ምንጣፍ አዘጋጅተው ሳሎን የሚተኙ ሰዎች ያውቃል። በቃ አንዳንድ ቀን ፊልም የሚያይ ሰዎች አሉ። አንዳንድ ቀን ኩሽና ገብቶ አብሮ የሚሰራ ሰው አውቃለሁ። አንዳንድ ቀን ልጆች አብሮ፣ አንዳንድ ቀን ማታ ወጥቶ እስከ አራት ሰዓት ከሚስቱ ጋር በቃ በልቶ ጠጥቶ ተጫውቶ የሚገባ ሰው፣ ራስን አፕዴት ማድረግ እንደዚያ ለየት አንዳንድ ቀን ደግሞ ወክ ማድረግ። ሁሌ ወክ ከሆንስ ይሰለችሃል፣ ይሰለችታል። እመነኝ። ሰው ደግሞ ሐበሻ ትንሽ ክፋታችን አንናገርም። ሴት ለእሱ መንገር አትፈልግ። ጥቂት ሴቶች ነው የሚናገሩት። ለምን እንዲህ ብሎ እንዲህ ይሰማዋል ብሎ ስለሚያስቡ ሴክስ ላይ እኮ ነው እየሰለቻት ነው እየሰለቼ ነው ግን አትልም ይሄ ከንፈራ ሀሳሳብ እየሰለቼ ነው አትልም የአፍ ጠረን እየተቀየረ ነው አትልም የአፍሽ ጠረን እየተቀየረ ነው አት አፕዴት አድርጊ የአፌ ጠረን ጥሩ ነው ወይ ንግግሬ ጥሩ ነው ምን ላስተካክል አንዳንዴ እሷን ብቻ ረም ከእሷ በተቃ ሌሎችም ሰዎች ጠይቃቸው ስለዚህ እንዳትሰለችው አደራ ራሳችሁን በየቀኑ አፕዴት አድርጉ ወንዶችም ሆኑ ሴቶችም ሆኑ ያገባችሁም ሆኑ ያላገባችሁም ሆኖ ይሄ ነገር አስቡበት። ለማለት ወዳለው ቤታችሁን ሰላም፣ ትዳራችሁን ሰላም እግዚአብሔር ያድርግላችሁ። ስለ ትዳሬ መማከር ፈልጋለሁ፣ ከአቅሜ በላይ የሆነ ችግር አለ፣ እርዳታ እንፈልጋለሁ ብትሉ ካላችሁ ወደ መልሕቅ ጎራ በሉ፣ 0974 ላይ ደውሉ። ዘውትር ማክሰኞ ነፃ ስልጠና አለ፣ እንዳያመልጣችሁ። ለበለጠ መረጃ 0974 ላይ ደውሉ። ለዚህ ቲዩ ቻናል አዲስ የሆናችሁ ሰብስክራይብ አድርገው፣ አመሰግናል።